ኤሌክትሪክ እና መግነጢስ የእውነታ መነሻ ናቸው። አተም 999999 ከመቶ ባዶ ክፍት ነው በማለት ሳይንስ ያስቀምጣል። ባዶ አይደለም፣ ንጹህ የመፍጠር አቅም መገኛ ነው። በጠጣሩ ዓለም ላይ የሚታየው ሁሉ ብርሃናት በረገበ ንዝረት ሞገድ ላይ ሲገኙ ነው። ታዲያ የዚህ መነሻ መግነጢስ ነው። ይህ ምልክት ንጽጽር አይደለም። ሁለቱም አንድ በመሆን መግነጢስን የሚያሳይ ነው። መነሻ ብርሃን ንጽጽር ያለው በአካላዊ ዓለም ላይ ብቻ ነው። ይህን አካላዊ ዓለም እየፈጠሩ የሚገኙት ኤሌክትሪክና መግነጢስ ኤሌክትሪክ መግነጢስ ነው። የምንኖረው ክበብ ላይ ሳይሆን ክበብ ውስጥ ነው። ኤሌክትሪክ ወንዴ ነው፣ መግነጢስ ሴቴ ነው። ነገር ግን በአካላዊው ዓለም በሚሰየመው ጾታ አይደለም። ኤሌክትሪክ ግብግብታ ወይም ደግሞ ሞገድ ያለው ነው። በዚህም ምክንያት ንዝረቱን ሲጨርስ ያርፋል። ኤሌክትሪክ ስንል የአማልክ ስም ኤል በውስጡ በመያዙ በአካላዊ ዓለም ላይ የዙሃ ጊዜ ገደብ ዓመትን ስንጨርስ ወደማይታየው መሸ ከመሽጋ ጋር እንደምንሻገረው ሁሉ ኤሌክትሪክም እድግብግብታውን ይጨርሳል። መግነጢስ የመነሻ የማይታየው ንጹህ የመፍጠር አቅም በመሆኑም ቀጣይነት ያለው ኃይል አመንጭም ነው። ሊገባችሁ በሚችል ምሳሌ ይህንን ተመልከቱ። የኤሌክትሪክም ፍርግርግ በመጠቀም ኃይልን እያገኘን እንገኛለን። ታዲያ ኤሌክትሪክም ተርገብግቦ እኩሌ ላይ ስለሚደርስ ኃይሉ የተወሰነና ደጋግመን ደጋግመን ኃይሉን በማደስ ሂደት ውስጥ የምንጠቀመው ነው። ለዚህም ነው ለኤሌክትሪክ ኃይል ገንዘብን እየከፈለን የምንገኘው። ከመግነጢስ ግን ኃይልን ማመንጨት ከፈለግን የተገደበ ሳይሆን ቀጣይነት ያለው ኃይልን ነው የምናገኘው፣ ምክንያቱም ከማይታየው ንጹሕ አቅም መፍጠሪያ የሚገኝ ስለሆነ። ለዚህ ምሳሌ የመግነጢስ መሳሪያን በመጠቀም ከማይታየው ከኤተ ወደሚታየው አካላዊ ሶስተኛው ድኬት ኃይልን የሚስቡ ትላልቅ መስኮችን በመጠቀም ብሎም ደግሞ በሕንፃዎች ጫፍ ላይ የምትመለከቱትን የመግነጢስ ኃይልን የሚስብ መሳሪያን በመጠቀም ቴስላም የጥንት ማህበረሰባትም በታርቴሪያ ጊዜ ይህንን የሚያደርጉት የነበረ ነው። በጠጣሩ አለም ላይ የሚታየው ሁሉ ብርሃን በረገበ የነዝረት ሞገድ ላይ ሲገኝ ነው። የቱረስ መስክ ክበብ ውስጥ የምናብ ግላ ኃጢአት እንጂ የእውነታም እውነት አይደለም። ብሎም የተለያዩ እውነታዎች ታጭቀው በመደራረብ እየፈጠሩት ያለ ግላጭ ነው። የመታወት ሁኔታ እውነት አይደለም። ሰዎች የምትገኙት የመናብ ጨዋታ ውስጥ ነው። ሆሎግራፊክ መገኛ